ድምፃዊ አንዷለም ጎሳ ከእስር እንደተፈታ የወጡትን መረጃዎች ያሳያሉ። ነገሩ እንዴት ነው ነው የሟች ቀነኒ አዱኛ አባት የገለጹት መግለጫም አለ እንግዲህ ፍርድ ቤት እስካሁን ድረስ በቀነኒ አዱኛ ህልፈት ተጠርጥሮ አንዷለም ጎሳ ከሞተችበት እለት ጀምሮ በቁጥጥር ስር መዋሉ የሚታወስ ነው። በተደጋጋሚም ፖሊስም አቃቤ ህግም ክርክር ሲያቀርብ እንደነበረ ጨምርም ነው። ዛሬ የተሰማው እንግዲህ አንዷለም ጎሳ ከእስር ተፈቷል። ምን ነበረ የሆነው? እስከ አስር ሰዓት ድረስ እንዳልተፈታ ተነግሮ ነበረ። አሁን ባለው መረጃ ግን በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምፃዊ አንዷለም ጎሳ ባለፈው አርብ እለት ክስ ሊመሰረትበት የሚገባው ቀን ገደብ በማለቁ እንዲሁም አቃቤ ህግ ከፖሊስ ባገኘው መረጃ ድምፃዊ ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳለ እንዳላገኘ በመግለጹ ክስ ሳይመሰረትበት ምሽት ላይ ከእስር እንደተፈታም ነው የወጡት መረጃዎች የሚያሳዩት። አጠቃላይ እንግዲህ እስካሁን ድረስ ያሉን መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። የቀነኒ አዱኛ አባት እንግዲህ አቶ አዱኛ እስካሁን ድረስ ፍርድ ቤት ስታገሉ እንደቆዩ ጭምረም ነው የወጡትን መረጃዎች የሚያሳዩት እንግዲህ አጠቃላይ ፍርድ ቤቱ አንዷለም ጎሳን እንግዲህ ክስ ሳይመሰረትበት እንደቀረና ከዛም የተነሳ እንደለቀቀ ጭምረም ነው የደረሱን መረጃዎች የሚያሳዩት ሚኪ ነኝ ከሚኪታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ ሰላም ቆዩልኝ